አምልኮ ያለበትን ሰው ተሳድባ እንደነበር እና ዓመቱን ሙሉ ለስለት እንደሰጧት። ቀልድ አይደለም ቃል። እቺን ቃል በመስጠቴ ትልቅ ኪዳን ውስጥ ገባሁ ማለት ነው። ጠቋርና ሻንቆ የሚባል የመናፍስቶ አለም ስም ያላቸው ነበሩ። አሁን እስካሁን ከክርስትና እርምጃዎች ያልነበረው መንፈስ ቅዱስ ነው። የዛን ሰዓት ላይ መንፈስ ቅዱስን ተሞላሁ ማለት ነው። ወንድ ሆናችሁ ከዛ ሱሪያችሁ ምን ሊሆን እንደሚችል አታውቁም። የሆነ ሰዓት ላይ የጉበት ቫይረስ ተባልኩ ማለት ነው። በጣም በቃ ተስፋ ቆረጥኩ። አልገባችሁም? በጣም እግዚአብሔርን፣ መቼም እግዚአብሔር ይሄን አመጣብኝ ልል አልችልም እኮ። የክፉ ነገር እግዚአብሔር አመጣብኝ ማይ ነው። ግን ከአፌ የሚወጣው ቃል ይሄ ነው። አይ አጭር ጊዜ እኮ ነች። ለምን ተብሎ እላለሁ። የስራ ባህርይ መንቀሳቀስ ያስፈልጓል። እኔ ታሞ መንቀሳቀስ አልችልም። በጣም ምንድን ነው አንድ ቀን በፊት ሐኪም ቤት ሄጃለሁ። ኦፕራሲዮኑ ምን ብሎኛል? ምርጥ ምረጥ ነው እንግዲህ ቦታ፣ ወይ እዚህ ወይ ዛ። ብር እያዘጋጀ ሆኜ ያለሁት በቃ፣ እንዴት ላርግ ነው ፓስተር? እንደዛ እንደጸለየልኝ ልክ ከተወድቄ እንደተነሳው ሩጬ ነው ወደ ባዝሩ ምን ሄድኩት። ልብሴ ተበላሸ ነው የመሰለኝ የሆን እኔ ፈነዳ አይነት ስሜት የሚሰማችኋል አይደል? አመስገን ስሜ ሄኖክ ይባላል። ያው በዚች ባለችኝ አጭር ጊዜ የነበረኝን ጆርኒ ከዚህ ቤተክርስቲያን ጋርና እንዴት መንፈሳዊ ህይወቴም እንደተለወጠ እንዴት ደግሞ በሕክምናም ደግሞ የእግዚአብሔርን ቸርነት እንዳየው ምህረት እንዳየው እገልጽላችኋለሁ። የዚሁ አዲስ አበባ ነው ተወልጄ ያደኩት የስድስተኛ ክፍል ተማሪ እያለሁ ነበረ በመጀመሪያ የወንጌል አማኞችን ለመቀላቀል ወሰንኩት ማለት ነው። ከልጅነቴ ጀምሮ እናቴ ትረዳኝ ነበር በጣም በጌታ አደለችም። ነገር ግን መጽሐፍ ቅዱስ ነበር የምታነብል ልክ እንደ ድርሰት ማለት ነው። ነገር ግን አማኝ አደሉ። ከዛ ስድስተኛ ክፍል ስገባ ጎቶቼም በጣም ያበረታቱን ነበርና ቀጠና ሁለት ሙሉ ወንጌል ጌታን ተቀበልኩ ማለት ነው። ከዛ በኋላ ግን ማንም ቤተሰብ ጀርባ ስላሌለ ምንም ክርስትና የሚባል ነገር የለም። ያው በጌታን ተቀብያለሁ፣ ነገር ግን ምንም አልተያዝኩም፣ ደህንነትም ጥምቀትም የለም። እስከዛ በዚህ ሄዶ ሄዶ ዩኒቨርስቲ እስክገባ ድረስ በቃ ኦን ኦፍ ነው ህይወት። የሆነ ፌሎሺፕ በጣም ወዳለው፣ ሄዳለው፣ ትንሽ ሰዓት ነገር ግን እመለሳለሁ፣ መጣለው፣ እመለሳለሁ። እና በመጨረሻ ግቢ እንደገባው አንደኛ መት ተማሪ ያለው እዛ ፌሎሺፕ ተማሪዎችን ጆይን አረኩና ተጠመኩ ማለት ነው። ተምሬ ተጠመኩኝ። እና በጣም እግዚአብሔር ረዳኝ ያን ሰዓት ላይ ማለት አንድ ጆርኒ ነው ለኔ አንድ እርምጃ ተራመርኩ ማለት ነው ከእሱ በኋላ ግን ወዲያው የሄድኩት የመንፈስ ቅዱስ ሙላት አላቅም ነበር በዛ ሰዓት ላይ በውሃ ጥምቀት ብቻ ነው የተጠመኩትኝ ምንም ህይወቴ ላይ ምንም ነገር ያየሁት ነገር የለም ወደ ኋላ ለመመለስ በጣም ቅርብ ነበርኩኝ አልተጣልጠነከርኩም አልተያዝኩም ስለዚህ ቶሎ ነበረ ወደ ለመርኳቸው ልብ ልምምዶች የዓለም እንቅስቃሴዎች፣ በቃ ሁላችንም ወጣት ሆነን በዓለም ያለ ሰው የሚያካሄዳቸውን እርምጃዎች ሁሉ እያካሄድኩኝ በቃ በዓለም አሳለፍኩ ማለት ነው። ሁለተኛ ዓመት ተማሪ እያለሁ ነበረ፣ ሶስተኛ ዓመት ተማሪ እያለሁ ነበረ፣ እናቴ ታመመች በጣም እና የህመሟ ምክንያት ደግሞ የቤተሰብ አምልኮ ጀርባ ላይ ያለ አምልኮ ነበርና እሱ እንደሆነ ተገለጸልን። እናቴ እንደተረገመች አወቅኩና አያቴ ነበር ይሄን ነገር እምትነግረኝ። ለእኔ አዲስ ነው መንፈሳዊ ዓለም። ያን ያህል ጥልቀቱ የለኝም። የግቢ ተማሪ ነኝ፣ በቃ የምታውቁት አይነት የግቢ ተማሪ። የዛን ጊዜ ላይ ወንድም የለኝም እኔ መጀመሪያ ታላቅ ወንድም ነኝ። እና እናቴን በጣም እንወዳት ያለን ቅርኝነት ማለት የሆነ እሷ ብትሞት በዛ ሰዓት አልማርም ነበር፣ ፎር ሽር ወጣ ነበር ከትምህርቴን አቋርጥ ነበር ግን እሷን ለማዳን ምን ማድረግ እንዳለብኝ ከአያቴ ጋር ነበር መመካከል የነበረው ማለት ነው። ከዛ እናቴ እንደዚህ ተሳድባ እንደነበረ የአምልኮ ያለበትን ሰው ተሳድባ እንደነበረና ዓመቱን ሙሉ ለስለት እንደሰጧት ነው አያቴ የነገረችኝና ያው የሃፕን እያደረገ ያለውን ነገር እኮ አውቃለሁ፣ ለእኔ አዲስ አይደለም። ያው እናትህ እሻትለኝም እንጂ ነበር ያለችው። እና ምንድን ማድረግ ያለብን እሷን እንደትድን የሚከፈል ክፍያ አለ እሱን ማድረግ አለብን። ከዛም ማሚን በቃ በእኔ ያሳመንኳት ካልሄድ በቃ እኔ ከዚህ ቤት ነው የምጠፋው ብያት፣ የዛ ቀን እንደ ምክር ነው በቃ እንደዚህ ካረካት ትሄድልሃለች ነው ያለች። ምና ብቻ ሻንጤን ቁጭ አድርጌ በቃ አስፈራራኋት ሄድብሻለሁ፣ ምልሽን ስሚ በቃ ብያልኩ እና እሷ በጣም አትወድም እንደዚህ አይነት ነገር፣ ትሳደባለች ስቲል እና እንደማትወጣው ገባኝ። ምን አልኩ ያኔ በየዋህነትና በልጅነት እሷ ጋር ያለው እሷ ልታደርገው የፈለጋችሁትን ነገር እኔ አደርገዋለሁ። ስለዚህ እሷ ሰላም ትሁን፣ እኔ ልሚት ከር ሬስፖንሲብሊቲ አልኩ ማለት ነው። እና ቀልድ አይደለም ቃል፣ እቺን ቃል በመስጠቴ ትልቅ ኪዳን ውስጥ ገባው ማለት ነው። ደቨሪ ኔክስት ዴይ አንድ ቀን ቀጥሎ እሷ መተኛት ጀመረች፣ እኔ መተኛት አልችልም። እሷ ደና ሆነች፣ በጣም በሚገርም ሁኔታ ደና ሆነች። እኔ ታመምኩ። በእንትን በመጋረጃ መሀል በጣም ይታየኛል እንደ ሻዶ በጣም ከባድ ነገር ነበር እያሳለፍኩት የነበረው ማለት ነው። እንደዚህ እንደዚህ ሆኖ ከዛ ህይወት ውስጥ በ በዚ አይነት አጣብቂኝ ውስጥ እያለፍኩ እያለፍኩ ቀጠልንና ምን መከልከል ተጀመረ፣ ግን ወደ ዓለምን መሄድ አትችሉም። በዛም አለም ሆናችሁ በቤተሰባችን እንግዲህ የሚመለክ የተባለ የነበረው ጠቋር እና ሻንቆ የሚባል የመናፍስት አለም ስም ያላቸው ነበሩ። ሁለቱ ነበሩ በጣም የሚመለኩት እና ትከለከላላችሁ። ልክ ቅድስና እንዳለው ነገር ሴጣንም ይከለክላችኋል። በቃ ጓደኛ እንዳይኖራችሁ ገር ፍሬንድም ሆነ ሌላም ነገር። ሌላ ደግሞ መውጣት አትችሉም። ለእኔ በዛ ሰዓት ማቀው አለም መዝናናት፣ ክለቢንግ፣ ጭፈራ ምናምን ነውና እሱም እንኳን ተከለከልኩ ማለት ነው በጣም ነበር በቃ ያዘንኩት በዛ እና የመጀመሪያ የወሰንኩት በጣም የሚገርመው የጌታን ምሕረት እንድታዩ ስለፈለግኩ ነው። የወጣሁት ከዛ ህይወት እንድንወጣ መረረኝ ያልኩት ይህን እንዲ ስለተከለከልኩ ነው። ጌታ ግን ኦልሬዲ ለካ ያኔ በቃ ይዟል ኦልሬዲ የጠራኝ የያዘኝ ነበር ማለት ነው። ለእኔን በዚች በምትመስል ምክንያት ከዚህ እንድወጣ አደረገኝ እና ማሚን በቃ ሄጄ ከዚህ በኋላ ይሄን ነገር አልፈልግም እኔ ጓደኞቼ የተዝናኑ እኔ ጭምቶኝ መኖር አልፈልግም። በቃ ተውኝ ከዚህ በኋላ አልፈልግም። ማሚ ቀድሞውንም አትፈልግም ነበር፣ ደስ ነው ያላት። የዛን ቀን ወሰነች ማለት ነው። ከዛ በጣም ብዙ ፕሮሰስ አለፉ። ቤተሰቦቼ ይህን ነገር ጣሉ ማለት ነው። ከዛ በኋላ እኔ ግን ምንድን ነው በበሽታ መታመም ጀመርኩ። የተያዝኩበት ወደ ቤተ ክርስቲያን አልሄድኩም፣ እንዳልኳቸው የመረጥኩትኝ ክለብ ነበር። ያኔ ክለብ ለመሄድ ነው ከዛ አለም ልውጣ ያልኩት የነበረው ወደ ክርስቶስ ተልእኮ ቤተክርስቲያን በአንድ ወንድም አማካኝነት እዚህ ቤተክርስቲያን አገልጋይ የሆነ ወንድም ይጠራኛል እና እሱ በቃ እርግጠኛ የሆንኩበት ቤተክርስቲያን አግኝቻለሁ በቃ እና በእኔ ሆንብህ ዝም ብለህ ተካፈል አለኝ እና ዝም ብዬ እመጣለሁ። አርብ እመጣለሁ እዛች ድንኳኗ የነበረ ሰዓት ነበረ የምመጣ የነበረው ከኮቪድን በፊት ማለት ነው። እና እመጣለሁ እካፈላለሁ እሄዳለሁ ይሁን ነገር አንድ ነገር ድሮፕ እያደረኩ እሄዳለሁ አንድ ነገር ድሮፕ እያደረኩ እሄዳለሁ። እና በቤተ ክርስቲያን በቃ መያዝ እንዳለብኝ አወቅኩኝ። ከዛ በዛ ሰዓት ላይ በጣም ቤተክርስቲያን ቢዚ ነበረች እና በተለያዩ ነገሮች በሰዓቱ ቶሎ ልንገናኝ አልቻልም ነበረ። ጊዜውን ጠብቆ ግን ያው እግዚአብሔር ወደ ስፍራዊ ቦታ መጣሁኝ። በዛ መሀል ላይ አንድ በጣም የረዱኝ ለህይወቴ በጣም የጠቀመኝ አንድ ቤተ ክርስቲያን አገኘው። ከዛ የመንፈስ ቅዱስ ኢንካውንተር ኖረ ማለት ነው። አሁን እስካሁን ከክርስትና እርምጃዎቼ ያልነበረው መንፈስ ቅዱስ ነበር። የዛን ሰዓት ላይ መንፈስ ቅዱስን ተሞላሁ ማለት ነው። መንፈስ ቅዱስን ከተሞላሁ በኋላ በቃ ድካሞች አሉ። ነገር ግን በቃ እመጣለሁ። ቸርች በጣም እወዳለሁ አልቀርም ለምንድነው ማልቀረው? በቃ በጣም በመንፈስ ቅዱስ አንድ የተጠቀምኩት ነገር በልሳን መጸለይ የሚለውን እኔ በአይምሮዬ አሁን ድረስ ራሴን አላምነውም። መጸለይ ለራሴ በቃ አንድ አስቤ የመጸለይ የሚችል አይመስለኝም። ስለ ልሳን የተረዳሁት መረዳት በጣም ትልቅ ትምህርት ነበረ። በዩቲዩብ ላይ ማግኘት ትችላላችሁ፣ ስለ ልሳን ያስተማረዋል ፓስተርም እና እኔ አሁን አይምሮዬን አላምነውም ነው በቃ ከዛ ቀን ጀምሮ በልሳን ከተሞላው ጀምሮ በልሳን ብቻ ነው ኮንቲኒውስሊ መጸለይ እና በጣም በቃ የሳላስበው በቃ ማልወጣ ሆንኩኝ። ድሮ በጣም ኮነን የነበረብኝ በጣም ኮነናለው። እንዴት ብዬ ነው አንድ ሲምፕልስት የሆነ ስህተት ከሰራው ቤተክርስቲያን መቆም በጣም ነበር ምፈረው። ማለቴ ብቁ ምሆነው በእኔ ስራ ነው የሚል ነበር፣ ዲፕ የሆነ ትምህርት የለኝም ነበርና። ያኔ ግን በጣም በቃ ብዙ እውቀቶች እየገቡ ይመጡና መጽሐፍ ቅዱስ እንዳዲስ ይገባኛል። ድሮ የተነበበልኝ መጽሐፍ ቅዱስ እየገባ ይመጣ ህይወቴ በዚህ መልኩ እየተስተካከለ ሄደ በመንፈሳዊ ሳይድ ማለት ነው። እና በዚህ መሀል ግን ምን ተፈጠረ? በሽታ በጣም ያጠቃኝ ነበር እና ለአስር ዓመት ያህል የሄሞሮይድ በሽታ ነበረብኝ። እና የሄሞሮይድ በሽታ እንዲህ ስንል በጣም ብዙ ጊዜ ሰዎች የሄሞሮይድ እርጉዞችም ይዛቸዋል እንትናም ይዘዋል ተብሎ ይቀለላል። እንደዛ አልነበረም ግን የኔ ላይ ምክንያቱም በጣም ሁሉም በሽታ መቼም ያው ከመንፈስ አለም ነው የመጣው፣ ዳርክ አለም። ግን ከዛ ደግሞ ከወጣሁበት አለምን አስቡትኝ ምን ያህል አታክ እንደሚያደርገኝ በዛ ሳይት ደግሞ በጣም እንድትረዱት ፈልጌ ነው ከመሰረቱ የነገርኳቸው እና በጣም ነበር የምትቸገረው። ወደ ሶስት ጊዜ ኦፕራሲዮን አድርጊያለሁ የባህልን ጨምሮ ማለት ነው። እና ይሄ በጣም ወንድ ሆናችሁ ከዛ ሱሪያችሁ ምን ሊሆን እንደሚችል አታውቁም። የሆነ ሰዓት ላይ የምትሳቀቁትን ሰቀቀን አስቡት። እና በጣም ቸገር ነበር በጣም በእሱ ሁሉ መሃል ላይ ሆኜ ደግሞ ይመጣል፣ በየአመቱ በቃ ኮመን ነው ለእኔም ደግሞ፣ የሰበርኩት ነገር አልነበረም ማለት ነው። በየአመቱ ይመጣል በቃ ይሄን ተሴምቲንግ ነው እየተመላለሰ እየተመላለሰ የሚሆነው ማለት ነው።

እዚህ ሲጸለይልኝ እንዳያችሁት የመጀመሪያው መጋቢት የተጸለይልኝ ልክ የሄሞሬዱ ስሜት ሲሰማኝ ለሱ ለመመርመር ሲሄድ የጉበት ቫይረስ ተባልኩ ማለት ነው። በጣም በቃ ተስፋ ቆረጥኩ። አልገባችሁም? በጣም ማለት እግዚአብሔር በጣም ነገሮችን አስተካክሎ እዚህ ቤተ ክርስቲያን ውስጥ ስሰራ ስንቀሳቀስ ታያላችሁና ይሄ የእግዚአብሔር ስራ ብቻ ነው። ምንም ሄኖክ ቦታው ሆኖ አይደለም እዚህ ያለው ማለት ነው። እና ጋድ እዚህ ሆኜ ሰው በሚፈወስበት ቦታ ሆኜ ምንድን ነው የበሽታ መጠራቀሚያ በቃ መሆኑ በጣም ነበር። እንዴት እንደሚሰብር ልብ እንዴት እንደሚሰብር አጠገቤ ያሉ ሊደሮችና ስታፍ ሜምበሮች ያውቃሉ። እና በጣም ነበር ያዘንኩት። በቃ ተስፋ ቆረጥኩ። ይሄ መንፈሳዊውን ነገር ላይ እንዴት ነው? በጣም ተስፋ ቆረጥኩ። በቃ አዘንኩ። በጣም እንትን ይሄ እግዚአብሔርን መቼም እግዚአብሔርን ይሄን አመጣ ቢልል አልችልም። ክፉ ነገር እግዚአብሔር አያመጣብኝ ማይ ነው። ግን በቃ አዘንኩ። ግን በጥቅሉ ትልቅ ድብርት ውስጥ ነው የገባሁት። መጸለይ አልቻልኩ፣ ምንም ማመን አቃተኝ። ይሄ ለሰው ሰዎች፣ እሱ ሰው ሲታመም እንግዲህ እንደምታውቁት ነው ሁሉም ሰው እያበረታታን ነው የምናስገባ ምን ምንልና፣ በዛ ሞመንት ግን እኔ ከበደኝ። በቃ ብዙ አርቦችን ጀርባ ነበር ማሳልፈው። ሰው ልክ የፈውስ ሲጸለይ እኔ ጀርባ ነኝ። ይሄን አልችልም። አይት እንዴት እኔስ በቀሱ የሚል በጣም ትልቅ የሆነ ሐዘን ውስጥ ገባሁና እግዚአብሔር ግን በጣም መልካም ነው። የዛን ጊዜ የጉበት ቫይረሱ የተባልኩ ጊዜ ላይ ለካንሰር ያሰጋል የሚል ነበረ ፍራቸው፣ እና መሞት ነው ማለ ይታየኝ። የሞት ድምፅ ብቻ ነው በቃ በጣም ቢሮ አካባቢ ያሉ ሰዎችን ከአፌ የሚወጣው ቃል ይሄ ነው። አይ አጭር ጊዜ እኮ ነች ለምን ተብሎ እላለሁ። የሆነ ነገር ሲባል ኢቭን በቃ ለእኔ የሚጠቅመኝ ለነገ የሚጠቅመኝ የሆነ ነገር ለመግዛት እንኳን ሲያማክሩኝ፣ ለምን እኔ እኮ ያው ይሄዳለሁ መሄድ ነኝ እኮ እና የሞትን እንትን በጣም አወጀብኝ፣ አይምሮ ላይ እና የምታውቁትን እውቀት እስኪ ያሳጣችሁ ድረስ አለ አይደል የቆማችሁበትን መሰረት እስኪናጋረስ በቃ እንዴ፣ በጣም በቃ ተጨንቄ እያለ ግን እግዚአብሔር ደግሞ ብዙ ሰዎች ይማልዳሉ ለዚህ ቤተክርስቲያን ለቅዱሳን ይጸልያል በጣም እና እግዚአብሔር ረዳኝ። እነሱ ሁሉ ለሊደሮቻችን የሚጸልዩት እዚህ የጸሎት ቲሞች የሚጸልዩት በቃ ሁሉ አድሬስ ያደርገናል እዚሁ ጥላ ስር ካለን መንካቱ አይቀርምኛል እና እያለ እያለ ልክ የዛን ጊዜ መጋቢት እንዲጸልየልኝ ፕሬር ላይ ላይ ቆምኩኝ፣ ተጸልየልኝ። የተፈራው የነበረው የለም ካንሰር የሚባል የለም። በጣም በሲምፕል ወይ መስተካከል የሚችል በምግብ ራሴን ትሪት ማድረግ ያለብኝ ነገሮች ዶክተሩ መከረኝና በጣም መጀመሪያ ሲያስፈራራኝ ከነበረው ነገር ሙሉ ለሙሉ ነጻ አደረገኝ። በጣም እግዚአብሔር ረዳን። ከዛ በኋላ በመቀጠል አሁን የመጨረሻ የተጸለየልኝ እያያችሁትኝ ከሱ ሁለት ወር በፊት ይሄው ሄሞሬዱ መጥቶ በጣም ሲመጣ ደግሞ ምንድን ነው እንደ ሄሞሬዱ ብቻ አይደለም፣ አብሳስ ይኖረዋል፣ ኢንፌክሽን ይፈጥራል። በጣም በቃ የሚያስጠላ አይነት ነው። መንቀሳቀስ አትችሉም። በቃ ልክስ እንዴት ነው ሰው ተገርዞ ሲሄድ የምታውቁ ከሆነ እንግዲህ እንደዛ መራመድ እንዴት እንትን እንደሚል የስራ ባህሪ መንቀሳቀስ ያስፈልገዋል እኔ ታመምኩ፣ መንቀሳቀስ አልችልም። በጣም ምንድን ነው መሆኑ በያን ኦፕራሲዮኑን ተሰራሁኝ። በጣም ምክንያቱም ቁስላዊ ነገር እያወጣ መጣና እሱን ሂል መደረግ ስለነበረበት መጀመሪያ የመጀመሪያው ፌዝ ኦፕራሲዮን ተደረግኩ። የዛን ጊዜ ላይ በጣም የቃልን ነገር እንድትዩ ስለምፈልግ ነው፣ ሐኪም ቤት ሆኜ ለሁለተኛ ኦፕራሲዮን ነበር ማውረው። እንዴት ነህ ብለው እንኳን ሲደውሉልኝ ሰዎች ደህና ነኝ፣ የመጀመሪያውን ፌዝ ጨርሻለሁ ያው ሶስተኛው የሚያውቁ ሰዎች ስላሉ ሁለተኛው ፌስ ከሶስት ወር በኋላ ይቀጥላል። ይሄ በቃ ከኔ አፍ አልተለየምና የሆነ ሰዓት ላይ ነው በጣም ኮንሽስ የሆንኩት። እንዴ ምንድን ነው ማውጅ ያለሁት? ራሴ ላይ ኦፕራሲዮን እንደምሰራ ነው። እንደውም እፈወሳለሁ በፍጹም እፈወሳለሁ። እና በጣም በቃ እግዚአብሔር ይመስገን። በጣም እንደዚህ ለሰጡን ቅዱሳን እውነት፣ ዙሪያችን እየተማሩ ላሉ አጠገባችን ያሉ ቀላል ሰዎች አሉ አንድ ሰው ሰላም ብሏችሁ ሴድ ክራይስት ሚሽን ማለት ዝም ብሎ አይደለም። የሆን ነገር ያወራችኋል መንፈስ ነው የምትካፈሉት። እና በጣም ሪሊ ይሄን ልቤን ነው ልነግራችሁ ፈልገው በዚህ ሰዓት ማለት ነው። እና የዛን ቀን ቆምኩኝ፣ ተጸልይልኝ እንግዲህ። ለኦፕራሲዮኑ ሲሆኑ እየተዘጋጀሁ ነው። ከአንድ ቀን በፊት ሐኪም ቤት ሄጃለሁ። ኦፕራሲዮኑን ምን ብሎኛል? ምረጥ ነው እንግዲህ ቦታ፣ ወይ እዚህ ወይ እዛ። ብር እያዘጋጀሁ ነው ያለሁት። በቃ እንዴት ላድርግ ነው? ግን በቃ አብረውኛሉ ቅዱሳን ግን በቃ ኖ፣ ይጸልይልሃል አይሆንም፣ እሱ ነበርና የነሱን አንድ ነገር አልኩኝና፣ በቃ እስኪ ጌታ ሆይ ለእነሱ እስኪ ብለ አሁን አመን አቃተኝ። እውነት ለመናገር እኔ ከበደኝ። እንዴት ማለት በቃ እሱ ያሳመነኝ ነገር አለ፣ ግን ከብዶኝ ነበር በሰዓቱ። በቃ አጸልያለሁ አልኩኝ። የዛ ቀን ማታ ግን አንድ ነገር በጣም ደስ የሚል አንድ አለ በጽሆን መድኃኒት የለም ወይ በቃ ይሄ ቦልድሊ ገባ ወደ ውስጤ። ደስ አለኝ በጣም መጣው እየተጸለየ እያለ በቃ ገብቶኛል። ገና ፓስተር ሳይደርስ እየተሰማኝ ነበር መንፈስ ቅዱስ ፕሬዘንስ ማለት ነው። ከዛ ልክ ፓስተር ሲደርስ፣ ያው ሁሌ የምታውቁት ፊሊንግ አላለል ፓስተር አጠገባቸው ሲቆም ለመጸሎት እሱኛው ስሜት እየተሰማኝ ሲመጣ ፓስተር እየደረሰ ነው አልኩኝ። መከታተል ጀምርኩ ምን እየተካሄደ እንደሆነና፣ አልራሴን አልሳትኩኝም እንደምታወት፣ በጣም ኮንሽስ ነበር። ማየት ፈልጌ ነበር ምን ሀብት እያደረገ እንደሆነና ግራግር ላይ የሆነ በቃ ሰማኝ በጣም እብጠት ነበረው ጠጥሯል። በቃ ሊወጣ ሶስት ሳንቲሜትር ወጥቷል። ነው እንትን ምንድ ነው መቆረጥና መውጣት ያለበት ያሉት የነበረውና በዚህ ሁሉ እንግዲህ ይህን ማን የሚያቅ ሰው ውስን ሰው ነው የሚሆነው፣ ግን እግዚአብሔር ግን ያውቀው ነበር። በሰዓት በጣም የሚገርመው እሱ እግዚአብሔር ያውቀዋል። በቃ ወዲያው ሩጬ ነው የወጣሁትኝ ፓስተር እንደዛ እንደጸለልኝ ልከተ ወድቄ እንደተነሳው ሩጬ ነው ወደ ባዝሩ ምን ልብስ የተበላሸን የመሰለኝ የሆነን የፈነድ እኔ ፈነዳ አይነት ስሜት የሚሰማችሁ አለ አይደል ግን ጌታ በጣም የሚጠነቀቀው ለእኛ እና ለካ ምንም አያስፈልግም መፈንዳት ስጋባ የለም እንትን ስታጠብ ገብቼ የለም በጣም ነው እንትን ያልኩት ቤት እስክገባ በጣም ነው ይሸኮልኩት አለቀ ፕሮግራም ሄድን እንደገባው ነው የሚረር ያየሁት በቃ ወዲያው ቴክስት አርኩ እኮ አጠገቤ ያሉ ሰዎች የለም እኮ በቃ በጣም እግዚአብሔር ይመስገን፣ በዚህ ሁላ እና ጌታ ምህረት አደረገልኝ። እንዴት ከምላችሁ በላይ ምህረት ነው ያየሁት። በጌታና አንድ በዚህ ሁሉ መሀል እዚህ አብሶ በዛ በጨለማ አለም በነበርንበት ጀምሮ አንድ የምቸገርበት ነገር አለና እንደ ኮንሰልትም ሳደርግ ሳይካትሪስቶች ያው ባይፖላሪቲ በጣም ያጠቃኝ ነበር። የእሱ አጠቃቅ እንዴት እንደሆነ ብትረዱ፣ ፍሪካውት አረኩ ማለት የሆን ነገር አስደነገጠኝ። ለምሳሌ ፋይናንሻል ሴኪር እንዳልሆን ከተሰማኝ፣ ማለት መወስነውን አላቅ በጣም ነው በቃ ድንብርብሬን የሚጠፋው በቃ የሚይዘውን አጣለሁኝ። ደስተኛ ደግሞ ሰሆን ደግሞ ፒክ ነው የምወጣው፣ እና ሁለቱም ጥግ ኖርማል አይደለም በሳይንሱ አለምም በልክ መሆኑ አይደለ? መጽሐፉ በልክ ነው። ሁሉ ነገር በልክ ሲሆን ነው በቃ። ኤክስትሪም መውጣት የለበትም ነው የኔ ግን ኤክስትሪም ነበር። ፊሊንጎቼ ኮዲፔንዳንሲ በጣም ያጠቃኝ ነበር። ብቸኛ መሆን በጣም ፈራ ነበር። ቤቴ ሁለት በሶስት ሆና ሶስት ያድር ነበር። በጣም ንንፈር የነበረው ሰው ካልሆነ በስተቀር አላድርም። ሰው ያስፈልገኛል። ይሄ ብቸኛ እንደሆንኩ ስለሚሰማኝ ሰው ያስፈልገኛል እና ጓደኞችም በቃ በአንድ ሪዝን አሳብቤ አሳድራቸዋል። በጣረ መሽቷል በ ያልመሸው ነው እንኳን በወሬ ይዤ አሳድራቸው ነበር። ይህን ያህል ነበር ምፈራው። በጣም ብቻኛ የምሆን ካልሆነ ስልክ ላይ ነኝ። ሰው ካሌለ ከአጠገቤ ስልክ እያወራሁ ነው ማለት ነው። ይሄ ባይፖላሪቲ ነገር በጣም ረጅም ጊዜ ነው የፈጀው። ደስተኛ ሆኜ በጣም ከመሬት ተነስቼ አዳማ ሄዳለሁ ዝም ብዬ። ማታ በቃ ከአጠገቤ ካሉ ጓደኞች ጋር ተጣለቻለሁ በሚል ስበብ ተነስቼ ራሴን የሆነ ቦታ አገኘዋለሁ እና በጣም ነበር ምደነግጠው። ካስ በጣም ይህን ነገር በሽታው ያኔ ሳይካትሪስቱ አስተኝ ብዙም አልተቀበልኳትም፣ ግን አለብኝ ነበርና አንድ በህይወቴ ትልቅ ውሳኔ መጣና ፋይናንሻል ኢንሴኪውር ተሰማኝ። የሆነ ከሁለት ዓመት በፊት የምታስታውሳላቸው አንዳንዶቻችሁና ተነስቼ ዊዛውት ፕላን ዱባይ ሄድኩ ማለት ነው። በጣም ያስደነግጣል። አሁን ፕላን ቢ የለኝም፣ ይሄ ሁላ መጣው በቃ ይሄ ፍሪክ አውት ሳደርግ የመወስናቸው ስደነባበር መወስናቸው ውሳኔዎች ናቸው። እና በጣም ነው በቃ ያስተዋልኩት እዛ ፕላምቢ እንዳሌለኝ ሳቅ። ይሄኛው ፕሮብሌምን በጣም ፕሬስ ባክ ሳደርግና እግዚአብሔር በጣም ረድቶኝ እጽፋለሁ። ስለ ራሴን በጣም የምከታተለው ራሴን ማለት ነው ምን ላይ ነው ምን ላይ ነው ሄኖክ ምናምን የሚለውን እና ስከታተለው በጣም ነው የደነገጥኩት። በቃ ዋው አልኩ። ግን ጌታ ረዳኝ። ከዛም ደግሞ በዚህ ዴቪል ባመጣው ባይፖላር በተባለ ነገር ልጠፋ በነበረበት ዓለም ደግሞ ጌታ ደግሞ ምክንያቱን በማያውቁበት መልኩ አጠገቢ ባሉ ሰዎች ወደዚህ ደግሞ እንድመለስ ተደረግኩ። ማለት ነው በጣም ጌታ ተጠነቀቀልኝ። አሁን እንዴት ነው የመረጠን፣ በቃ ሊያከብረን ነው ምንም ሌላ ጥርጥር የሌለው ነገር ነው እና እንድንወድቅ ይሄ የእኛን ሞደቅ የሚያስደስተው ዴቪል ብቻ ነው ፍጹም የአምላክ አባታችን አይደሰትም። እና ከዛው ከተመለስኩ በኋላ ይሄን ነገር በጣም ሪያላይዝ ማድረግ ጀምርኩና። በጣም ተከታትዬ እዚህ ላይ መስራት ጀምርኩ። በቃ አቮይድ በማድረግ ሰዎችን አሁን ብሎክ አደርጋለሁ አውቄ የሆነ ሶስት ሳምንት አሁን የለሁም ቤተሰቦችንም ለምሳሌ አሁን የለሁም እላቸዋለሁ። አንድ ወር ከሰው ውጭ እንደሆን ነፃ እንደሆን ራሴን እያለማመርኩ መንፈስ ቅዱስ በጣም እየረዳኝ በየአርቡ ደግሞ በምታዩት በመንፈስ ቅዱስ ሙላት እየተሞላን እየታደስኩ እየታደስኩ እዚህ ደረስኩኝ። እና በእሱ ላይ ጌታ በጣም እየረዳኝ ነው። በተቀረው ግን በጣም ደህና ነኝ። በሽታውም የለም እኔም በጣም አለሁ አብሬያችሁ።